ዘላለም ድካሹ አቤልና ጥራ ጠበቃ አይደለ ግባና ምርምራ ልቁልኡለ የንስር ዐይን አቤልና ጥራ እያስጨነቁት ነው ባልሰራበት ስራ ፍትህ፣ ፍትህ ለአቤል፣ ወንጀሉ ይጠራ። ዘላለም ጠብቀው፣ አቤል ነአቤል ነው ወንጀሉ

ና በረ አቤል ለሰሞቹ ለቆመው አላማ ሲታገል ሲለፋ፣ ሀገር ሀገር ትለማ ተመካከሩበት ሕይወቱን ሊያረጉት ጨለማ ማነው ዝም ሰም ልሰምቶ ፈጣሪ ዘላለም ቤካሽዎ ልሁሌ የንስር ዐይኑ ሰውን ሰው ሲበላው በዚህ ክፉ ዘመን ሁናችዋለና ለብዙዎች አይን ብርሃን ያቤል ወንድማችን መልካሙን አስሙን አቤላ አትፋብን ልባችን ይፈራል፣ ልባችን ይፈራል

ሰላም ጤና ያስጥልኝ። ውድ አጭማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በአቤል ቪዲዮ መጥቻለሁኝ። በቅድሚያ የለቀኩላችሁ ሙዚቃ አለ፣ ስለ እሱ አስተያየታችሁን ፈልጋለሁኝ፣ ምን እንደምትሉ። በመጨረሻ ደግሞ የሚቀጥለውን እለቅላችኋለሁ፣ ከፈለጋችሁት ማዳመጥ ትችላላችሁ። በተረፈ ግን ዛሬ የመጣሁበት ሀሳብ ከባለፈው ቪዲዮ የተመሳሰለ ነው። እስኪ ለማንኛውም እችን ቪዲዮ አይተን ተመልሰን እንምጣ። ቻናልንም ስልኬንም እንግዲህ ለምርመራ ብሎ ፖሊሶች ወስደውት እነሱ ጋር ነበረ። ለዛ ነው እኔም ልጠፋ የቻልኩት። አሁን ላይ እኔም ከስር ተፈትቼ ስልኬንም ላፕቶፔንም ኮምፒውተሬንም ሁሉንም አስለቅቄ እንግዲህ አሁን በእኔ ስር ስለሆነና ፖሊሶችም ነፃ ወጥቷል ብሎ ስለለቀቁኝ ነው ወደ እናንተ ጋር ተመልሼ የመጣሁት። የታሰርኩበት ምክንያት ያው እንግዲህ ከዚህ ቀደም አንድ ባለስልጣንን እንግዲህ በቁጥጥር ውስጥ እንዳዋል ነው የምታስታውሱት ነገር ነው። ምክንያቱም በዛ ስራ ምክንያት እኔም እግሬ ላይ ትንሽ ጉዳት ደርሶብኝ ነበረ። ያ ባለስልጣን እንግዲህ እግሬ ላይ ተኩሶ እግሬ ለተወሰነ ጊዜ መራመድ እንዳልችል አድርጎኝ ነበረ። በዛ ሰዓት እንግዲህ ያ ባለስልጣን በቁጥጥር ውስጥ አውለነው በሕግ ቁጥጥር ውስጥ ነበረ። እኔም እንግዲህ ስራዬን ከጨረስኩት በኋላ ያቺ ስራ ልታሰራኝ የቻለችውንም እህታችንንም ካለችበት ከአረብ ሀገር አስጠርቻት አምጥቼ እዚህ ከወንድሟ ጋር አገናኝቼ ሁሉን ስራ ጨርሼ አዲስ ነገር ሲኖር በዛ ስራ ተመልሼ እንደምመጣ ነግሬያችሁ ነበረ። ከዛ በኋላ እንግዲህ እኔም እግሬን እስኪሻለኝ የተወሰነ ጊዜ ራሴን ስንከባከብ ነበረ ከናንተ ምርቄ። ከዛ በኋላ እንግዲህ በፊት ሰርቼ ያስቀመጥኩት ስራ ነበረ፣ ያንን ስራ ወደ እናንተ ጋር አምጥቼ ለቅቄው ነበረ። ያለፉት ሁለት ቪዲዮዎች እንግዲህ ከዚህ ቀደም የተሰሩ ስራ እንጂ እግሬን ከተጎዳው በኋላ የሰራሁት ስራ አልነበረም። እግሬን ከተጎዳሁት በኋላ የሰራሁት ስራ እዛ ላይ ኢንትሮና አውትሮ ብቻ ነው። ምክንያቱም እናንተ እንድትጨነቁ ስለማልፈልግ ነው ተሽሎኛል ብዬ እዛ ላይ ሳወራ የነበረው እንግዲህ ያንን ቪዲዮ ካዩ በኋላ ያኔ ባለስልጣኑ እየታሰረበት አካባቢ የሚገኙ ፖሊሶች ወደ እኔ ጋ ደውለው ለጥያቄ እንደሚፈልጉኝ ነግረውኝ እኔ ወደዛ እንዲሄድ አደረጉኝ። እዛም ከሄድ ከኋላ እንግዲህ በቁጥጥር ውስጥ ልውል ችዬ ነበረ። እኔም ምክንያቱም ስጠይቃቸው ምክንያቱም እነሱም አያውቁትም፣ ነገር ግን ከላይ ታዘው እንደሆነ ነበረ የነገሩኝ እነዛ ካሉኝ ኋላ ግን አንድ ነገር ነበረ፣ ትዝ አይለኝ። ያ ባለስልጣን ከሱ ጋር አንድ ቤት ውስጥ ስናወራ እጆ ረጅም እንደሆንና እኔን መቼም ቢሆን እንደማይለቀኝ ነበር የነገረኝ። ያንም እንግዲህ ሊያደርግ ይችላል፣ ምክንያቱም ያለ ምንም ጥፋት ያለ ምንም ምክንያት እኔን በህግ ቁጥጥር ውስጥ ሊያውልኝ ችሎ ነበረ። በመጨረሻም እንግዲህ እኔም በዚህ ስራ ያገዝኳቸው በዚህ ስራ ምክንያት እየተዋወቅኳቸው በጣም ብዙ ሰዎች ስለነበሩ እኔም ጉዳዩን እነሱ እንዲይዙትና እነሱ እንዲያውቁት ካደረኩ በኋላ እነሱም ካሉበት አካባቢ እኔ የታሰርኩበት አካባቢ መጥተው እኔን ሊያስለቅቁኝ ችለዋል። በጉዳዩም ላይ እንግዲህ በጣም እንዳዘኑና ከዚህ በኋላ ወደዚህ ስራ ውስጥ ተመልሼ እንዳልገባ ነበር ያደረጉኝ እነሱም። ምክንያቱም ከደረሰብኝ አደጋ አንጻርና በጣም ብዙ የሚያስፈሩ ነገሮችን ከፊትለፊት ሆኜ ስለምጋፈጥ ይሄ ነገር ለአንተ ለወደፊትም ጥሩ አይደለም ብለው ላይሴንሴን ሊቀሙ እንችለዋል። ማለትም ይሄንን ስራ ስንሰራ የምንሰራው በፍቃድ ነው። ያንን ፍቃድን እንግዲህ አሁን ላይ እኔ ጋር አይደለም ያለው ፍቃድ ተነጥቄ ያለሁኝ። ያለ ፍቃድ ደግሞ ይሄንን ስራ መስራት በጣም ከባድ ነው። ምክንያቱም እያንዳንዱ ሀገር ስንሄድ ይህንን ስራ ስንሰራ የህግ አካላቶች ያስፈልጉናል። ምክንያቱም አንድ ወንጀለኛ ወንጀለኛ መሆኑ ከተረጋገጠ በኋላ በ በህግ ቁጥጥር ውስጥ መዋል ስላለበት ለህግ አካላቶች ማሳወቅ አለብን። ያንን ደግሞ እንዲተባበሩኝ የነበረኝ ፍቃድ አለ። ያንን ፍቃድ እና ደብዳቤዎችን እንግዲህ እያሳየሁት ነው ከኔ ጋር አብረው እንዲሰሩና እንዲተባበሩኝ እያደረኩ የነበረው ነገር ግን አሁን ላይ ያ የሚያስፈልጉኝ እንዳለ ፍቃዴ ተወስዷል። ስለዚህ ያለ ፍቃድ ደግሞ ይህንን ስራ መስራት ከባድ ስለሆነ ትንሽ ነገሮች እኔ ላይ ይከብዳሉ። አሁን ላይ ወደዚህ ስራ መግባት ከባድ ስለሆነብኝና ይህንን ስራ መስራት ስለማልችል ራሴን ከዚህ ስራ ላገልች ያለሁኝ። ምክንያቱም ያለ ፍቃድ መንቀሳቀስ ለእኛ በጣም መጥፎ ነው። እንኳን ያለ ፍቃድ ፍ ፍቃድ ኖሮ እንኳን ይህንን ስራ መስራት በጣም ከባድ እንደሆነ ያው ያለፉት ቪዲዮዎች ምስክሮች ናቸው። አሁን ላይ እንግዲህ ለጊዜው ከዚህ ስራ ራሴን አግል ያለሁኝ፣ ወደፊት እንግዲህ ፍቃዴ ከተመለሰና ለዚህ ስራ ብቁ ሲሆን ወደ ስራውን መስራት እጀምራለሁኝ። የሚገርማቸው ቤተሰቦች፣ በዚህ ስራ ምክንያት በጣም ብዙ የኔ የምላቸውን ሰዎች አጥቻለሁኝ። የምወዳቸው ጓደኞችን ቤተሰቦችን ሁሉ አጥቻለሁኝ በዚህ ስራ ምክንያት እነሱ ይሄ ስራ መጥፎ እንደሆነና እኔ ላይ ጉዳት ሊያመጣ ይችላል ብሎ ስለሚያስቡ በጣም በተደጋጋሚ ጊዜ እኔ ይህንን ስራ እንድተውና እንዳቆም እየገፋፉኝ እየለመኑ የነበረ እኔ ግን በውስጥ በኩል የሚደርሰኝ መረጃ በውስጥ በኩል የማየው የእናቶች እንባ በውስጥ በኩል ስራቸውን እንድሰራ የሚጠይቁኝ በጣም ብዙ እየተጭበረበሩ በጣም ብዙ ፍትህ ያጡ ሰዎች አሉና የእነሱን እንባና የነሱን ችግር ሳይ መቋቋም ስለከበደኝ ነው። ከሁለት አንዱ መምረት ስላለብኝ ቤተሰቦቼንም እንዲሁም ጓደኞቼን እንዳትጨነቁ ብዬ ወደዚህ ስራ የገባሁት እነሱም እንግዲህ ለምን ቃላችንን አላከበርክም ብሎ ጓደኞቼም ቤተሰቦቼም እንዳለ አኩድፎ ሁሉም ከኔ ጋር አይደሉም የሚያዩን ያሉት። ለዚህ ሁሉ ደግሞ ምክንያት የሆነው ይሄ ስራ ነበረ። አሁን ላይ ከኔ ጋር ያሉት አብሮኝ ስራ የሚሰሩ ሰዎችና ስራ እየተሰራላቸው እንዲሁም ጥቂት ጓደኞቼ ብቻ ነው ያሉት። እነሱም እንግዲህ ከኔ ጋር የሆኑት መተው ስለማይፈልጉና እኔን ትተው እኔን ድርቀው መኖር ስለማይፈልጉ ነው እስካሁን ድረስ ከኔ ጋር የነበሩ እንጂ እነሱም እንደ ሌሎቹ ትቶ መሄድ ይፈልጉ ነበረ። ምክንያቱም ከነገ ዛሬ የሆነ ነገር ይሆናሉ እያሉ እየተሳቀቁ ከኔ ጋር መሆን ስለማይፈልጉ ነው እንደዚህ አይነት ውሳኔ የወሰኑት። አሁን ላይ እንግዲህ እነሱን ወዳሉበት ሄጄ እነሱን አግኝቼ ከነሱ ጋር እማወራና፣ እነሱ ጋር የምታረቅ፣ እነሱ ጋር የምግባባ ይሆናል። በዚህ ስራ ግን እቀጥላለሁ የሚል ሀሳብ የለኝም። ወደፊት የሚፈጠረው አይታወቅም። ለጊዜው ግን ምንም ሀሳቡ እንደሌለኝ ነው የምነግራችሁ። ምክንያቱም ስራው በጣም ከባድ ስራ ነው። በዚህ አጋጣሚ ይቅርታ መጠየቅ የምፈልገው ውድ የቻናል ቤተሰቦች አላችሁ። አያችሁ እንግዲህ ይህን ቪዲዮ ይሄ ወጣት ለብዙ ለብዙ ችግረኞች ለብዙ በደል የደረሰባቸው መፍትሄ የሆነ ብዙ ችግር የፈታ ከአንድም ሁለቴ ተተኩሶበት ተደብድቦ ነፍሱን ህይወቱን ሰጦ የሚሰራበት ስራ ነበር። ግን ያው በመጨረሻም ደግሞ ያየነው ቪዲዮ እግሩን የመታው ባለስልጣን እንደዚህ አሳስሮት ው እንደዚህ አድርጎታል። ምንድን ነው እነዚህ ወንጀለኞች እንዳሉት እጃቸው ረጅም ነው። ለሚያደርጉት ነገር ደግሞ መንግስት እየደገፋቸው ነው። አሁን ይሄ ያለምንም ነገር አንድን ወጣት ማሰር ህግ ባለበት ሀገር ምንድን ነው? ይህንን እኮ ነው የምላችሁ። መንግስት ማንን ነው የሚያግዘው ያለው? መንግስት እንደዚህ አይነቱን ለችግር የደረሰባቸውን እንደ ማበረታታት ለእነሱ ድጋፍ እንደመስጠት ላይሰንሱን መንጠቅ ምንድን ነው? አሁን ይሄ ልጅ የስንቱን እንባ የሚያጥብና የስንቱን የተጎዳ ሰው ደራሽ ነው። እንግዲህ ይህንን በማጣት ይሄንን ጀግና ጋዜጠኛ በማጣት ብዙ ሰዎች የሚጎዱ አሉ። ብዙ ለሱ ቀጠሮ ይዘው ቀርበው ችግራቸውን መፍትሄ እንዲያገኙ የሚጠባበቁ ልጆች፣ ሰዎች ነበሩ። እንግዲህ ተመልከቱ፣ በተናገረው መሰረት ያለምንምትን ጠርተው አስረው እቃውን ቀምተው ከዛም ደግሞ ላይሰንሱን ተነጥቋል። ይህን የምላችሁ እንግዲህ ኢትዮጵያ ላይ ምን እየተደረገ ነው ያለው እና አሁንም እኔ የምፈራው ምንድን ነው ይህንን ጋዜጠኛ እንደዚህ እንዳደረጉት እያንዳንዳቸው እያንዳንዳቸው በተራ እንደዚህ እያደረጉ ይለቅሟቸዋል። አሁን አቤልን ባልሰራበት ነገር እንደዚህ እየወነጀሉት ነው። ደግሞ መንግስት መተባበር መቻል አለበት። ለአቤል አቤል የሚሰራውን ገብቶ ማየት መቻል አለበት። ከስንት ወንጀለኛ ከስንት ሰው ጋር ነው የሚታገለው? እና ለመንግስት ሳምንት የምናምን ሳይሆን በደንብ ጊዜ ሰጡት ራሱን ለዚች ለሞተችዋለች መፍትሄ ማግኘት መቻል አለባት። እንጂ እሱን በሳምንት በሳምንት የተሰጠ ስላለ ነው፣ ይሄን ምለው በሳምንት መልሶ እስር ቤት ማስገባት የዚህን ልጅ ወን የዚህን ልጅ አይነት እጣ ነው የሚተርፈው ማለት ነው። ያለ አግባብ እንደዚህ የሚያደርገው መንግስት ምን እያደረገ ነው? መንግስት ለምንድን ነው የማይተባበራቸው? ሌላው ደግሞ እኔ የምለው ምንድን ነው፣ እነዚህ ጋዜጠኞች እንግዲህ ጥቂቶች ናቸው ቢሆንም ህብረት መፍጠር አለባቸው። እንደ እንደ መተባበር እርስ በራሳቸው መተባበር መቻል መቻል አለባቸው። ቶሎ አንዱ ለአንዱ መድረስ መቻል አለበት። ሲደርስም ደግሞ መታወቅ አለበት። ለምን በተናጠል ነው እንደዚህ የሚያደርጓቸው? አንድ መሆናቸውን ካወቁ አንዱ እንትን ሲል እኔ ያለሁኝ ብሎ ወዲያውኑ ቢወጡ ጥሩ ነው። ምንም እንትን የሚል አይመስለኝም። ወንጀለኞች እኮ ዙሮ ዙሮ ውስጥ ለውስጥ ነው የሚያደረጉት፣ እና እንደዚህ ቢተባበሩ አሁን የዚህ ልጅ በጣም በጣም ነው ያሳዘነኝ። ሁለቴ ተጎርቷል። በጣም ነው የሚያሳዝነው። ጭራሻውን ደግሞ ላይሰንሱ ተነጥቋል። አሁን የአቤል እጣ ምንድን ነው ነው ሌላው እኔ ያልገባኝ ነገር የሟች ፍቅረኛ ወንድም እና እንደዚህ ጓደኞቹ መጠው ሲያናግሩት እንግዲህ እንደሰማ ነው ሲወጡ ተከታትለው ነው የወጡት ተከታትለው ሲወጡ ልጅቷ ከአቤል በኋላ ልጅቷ ወጣች ከዛ ደግሞ ምንድን ነው ፍቅረኛዋ ወጣ ፍቅረኛዋ እየተናደደ ስልክ እያወራ ቻው ሳይላቸው እንኳን የወጣው እንግዲህ፣ እዚህ ጋር እችን ይህንን አዳምጡልኝ አንድ ጊዜ። ስነሳ ሁላችሁም እዛ ጋር ነበራችሁ። የተወሰኑ ሰዎች ደግሞ በዛኛው ፓርት ነበሩ። እናንተም በስነስራቸው ብያችሁ እነዛን ደግሞ ኬፍ ብዬ ነው ወትሲርኩታል። ማንም ሰው ሌላ ስሜት ውስጥ አልነበረም። ሁላችሁም ፋይን ነበራችሁ። ታምራትን ሊያበሳጨው ሊያናደው የሚችለው ነገር፣ ራሄልንም ደግሞ በዛ ፍጥነት ፓርቲውን ትታንድቴል የሚያደርጋት ነገር ምንም ያየሁት ነገር አልነበረም። አሁን እኮ እኛ እሱ ነው በቃ አንተ ወጣ፣ እርች ወጣች። ከዛ ታምራት የሆነ ነገር አውርቶ ስልክ አውርቶ ይመስለኛል አይደል? ስልክ አውርቶ በጣም ተብሳሽቶ ወጣ። በቃ ነገሩን ያልገባል። ከማን ጋር ምን እንደሆነ አላውቅም። ያው ደግሞ እያችሁ ለዚህ ነበር ታምራት የሚያስፈልገን፣ ለዚህ ነበር። አሁን ከማን ጋር ያውራ፣ ከማን ጋር ግንኙነት ያደርግ፣ አቤል ሁሉም ነገር ፊቱን የሚያዞረው ያንተ ነው። ሁሉም ነገር ፊቱን የሚያዞረው ያንተ ነው። ተረጋጋ። እዛች ጋር ለምን መውጣት አስፈለገ? አቤልስ ወጣ። ወንድምህስ ለምን ተከትሎ ወጣ? አቤልስ ወጧል። እሷን ተከትሎ ለምን ወንድምህስ ወጣ? እሱ እኮ አዲስ አይደለም። ሁሌ ነው እኮ ትቶ ነው የሚወጣው። ሁሌ ቀድሞ ነው የሚወጣ። አሁን እኮ አሁን ላይ ያሰበው ነገር ባይኖር ይኸውልሽ ወንድሜን አልያም ደግሞ ሪችን ሊያደርግ ያሰበው ነገር ባይኖር ትቶ ነው ወጣተች አንድ ነገር ልንገር። እኔ ታምራትንም ሪችንም አቤልንም አውቃቸዋለሁ። ሶስቱም ነኔ ጓደኞቼ ናቸው። አብረ አደጎቼ ናቸው። በተደጋጋሚ በእንደዚህ አይነት ሁኔታ ተገናኝተን እናውቃለን። አቃሎ ታምራት በጣም መልካም ሰው ነው። በጣም መልካም ሰው ጥሩ ጓደኛችን ነው። ሪችም እንደዛው። እስኪ ለታምራት እንዳወራሽ ለምን ላቤል አታወሪም? እነዚህ ወረኞች ምቀኞች ናቸው። ምቀኛ ምቀኛ አይደለም። የሪች ሞት እንዳይናገር ምን አፍና ሆነ አሳግታ ሆነ እንደማያውቅ ሆኖ ብዙ ሰው አለፈ እጅ እንደዛ አድርገ ከሁሉ ለምን አትነግሪኝ? አንተ እንኳን የማታደርገውን ነገር ለምን እኔ እንደዛ ብለ ታስብኛል? እሺ ላድርግ ችግር የለውም አላትኛል? እሺ አድርግ ያለው ይባል እኔ አስክሬን ቤት ድረስ ይዞ የመምጣት ምን፣ በዚህ በሰለጠ ጊዜ ቤት ድረስ አስክሬን ማውጣት እኮ ይጠበቅበት፣ እዚሁ ቤት የሆነ ነገር አድርገት ሸፋፍ ነለ መሸፋፍን ሚሄድ የደወልኩ፣ ለፖሊሶች ያንን ለህግ እኮ አካል ልታሳውቅ ያደረገው፣ ለመሸፋፍን ሚሄድ ራስን ነፃ ለማውጣት ሚስ አሁንም እኮ እያወራ ያለው ታምራት ታምራት ታምራት ነው። እን እኔ ስለ ራሄል አዝኛ ያለው ተሰምቶኛል። ግን ደግሞ የእሷንም ገዳይ ቢሆን ለህግ አሳልፌ መስጠት ግዴታ አለብኝ። ሰማኝ እዚህ ጋር እየሰራሁ ያለሁት ነገር ራሴን ነፃ የማውጣት ብቻም አይደለም፣ የራሄልንም ነብስ እንዲሁ በከንቱ ሜዳ እንዳይቀር ስለምፈለግ ነው። እኔ ብታሰር እኮ የራሄልን ገዳይ ተገኘ ማለት አይደለም። እኔ ሺህ ዓመት ልታሰር ግን ደግሞ የራይል ገዳይ እንደፈለገ እንዲንቀሳቀስ እድሉን ነው የሰጠነው። እኔ የሚያሳስበኛ ነው እኔ እንጂ አንድ አቤል እኮ ታሰርኩ ሞትኩኝ ምንም ማለት አደለም። እኔ አንድ ሰው ስማኝ፣ ስለ እንደዚህ አይነት ስለ ራሴ ደግሞ የሚጨንቅኝ አይነሱ አደለሁ፣ ስለ ራሴ ጉዳይ ለደቂቃ አስቤ አደለሁ። ራሴን አሳልፎ የመስጠት ጉዳይም ካለብኝ የምሰጥ ሰው ነው። ለዚህ ምንም አይነት ችግር የለብኝም አሁን አልነኩ አቤል ነው ምናምን ምናምን ነው ንጉስም ነገረህ እኮ አቤል ነው ታምሯት ነው የሆነ ሰው ነው የገደለው እያለ ያለን አይደለም ማለት ግን በቃ ነገሩ አልገባንም፣ ምንድነው? አንተም ጓደኛችን ይሄ አንተን የማግለል አንተን እንትኔ ማለት አይደለም እንደዛ ትረዳን አንተም። ግን ደግሞ የሆነው ቤት ውስጥ ነው ምንድን ነው የተካሄደው ነው አሁን እኮ እኛም ያልገባ ምንድነው የተካሄደው የሆነው ነገር ምንድነው ነው እንጂ አንተ ገልሃል አላልንም እኮ። እኛም እንግዲህ እንደሰማችሁት ነው አቤል ሲወጣ እንኳን ተሰናብቷቸውን ነው የወጣ። ልጅየው እጩኛ ተብየው ደግሞ የልጅቷ ደግሞ ፍቅረኛ የተባለው ተናዶ ቻው እንኳን ሳይላቸው ነው ተከታትሎ የወጡት። ተመልከቱ እንግዲህ እኔ አሁን ይሄ ጠበቃ የተባለው መጀመሪያ መጡ፣ ካሜራ ከፍቶ እንደዚህ ሲያስረዳን እዛ ነበር አይደለ? እንደ ጠበቃነቱ ይሄ ቀላሉ ነገር ቀላል ነገር መመርመር ያቅተዋል። አቤል ሲወጣ ሁሉ ነገር ሰላም ነበረ። ተከታትለውን የወጡ በእርግጥም ሶስቶቹም ፍቅረኛዋን ተከትሎ ሰውየውም ወጥቷል። ልጁ እየተናደደ ነበር፣ ስልክ እያወራ ነበር። አቤል በሰላም የወጣውን ሰውዬ እንደ እሱን ወደ እሱ ያስጠረጥራል ከማለት ይልቅ እንደ ጠበቃነቱ እንደ መርማሪያነቱ ይሄ ነገር ልጁም ተከትሏት ወጥቷል። ስሜቱ ደግሞ ትክክል አልነበረም፣ እየተናደደ ነበር። የነበረውን ፓርቲ እንኳን በደንብ ቻው ሳይላቸውን የወጣ ጓደኞቹ ያልተረጋጋ ስሜት የሚታየንበት የነበረው በአቤል ሳይሆን በፍቅረኛዋ ነበር እና እንዴት ይሄን መመርመር ወይም ደግሞ እነዚህ ደግሞ እነዚህ ሶስቶቹም እዚህ መጥተው እሱን ከሚያፋጥጡት እንዴት እነሱ አይገባቸውም? አሁንም እኮ እነዚህ ራሳቸው ለሱ ነው የሚያግዙት። ለዛኛው ለተጎዱት፣ ለተጎዳው ለአቤል ሳይሆን ለዛኛው ለነዛኞች ነው እያገዙ ያሉት። አሁን እዚህ ጋር ራሱ ይሰማቸዋቸው ናቸው። አቤል ጓደኛ የሚባል ነገር የለውም። አብሮ አደግ ነው እያሉ ነው እንጂ እኛ ምን እናደርግ ይላሉ። ልጅቷ ራሱ የዛች የሞተችዋን በጣም ጓደኛ የልጅነቴ፣ ያኛውም ደግሞ በጣም ጥሩ ነው እያለች አቤል ነው ግን ጥሩ ነው ስትል አልሰማዎትም? ተመልከቱ፣ እነዚህ ምቀኞች ናቸው፣ ይቀኑበታል። አያችሁ፣ መጀመሪያውንም ሀሳብ ትን ተቀይሯል ምናምን እያስረዳቸው አሁን አይደለም ከዚህ በፊትም አመት ምናምን የሚያደርገውን ነገር ነው እያደረገ ያለው፣ ስራ ስለበዛበት እነዚህ ምቀኞቹ ናቸው። ጓደኞቹ አይደለም። እንዴት ጓደኛ ብሎ እንዳቀረባቸው ምን እንጂ አላወቀም። እና ይሄንን ነው የምለው፣ ይሄ ጠበቃ የሚባለው ራሱ አለበት የምለው በቀላሉ መድረስ ያለበትን ነገር ወዲያውኑ እንደ መድረስና እንደ መመራመር እንደ ማጣራት ይሄ ወደሱ ያዘነብላል እሱ ጋር ያመሰነብላል ደግሞም ሌላም ተጨማሪም ደግሞ መረጃ አግኝቻለሁ። ሁለት ብርጭቆ ተገኝቷል ይላል። በስክሪን ቀርቦ አቤል ሲናገር የሰማነው ደግሞ ምንድነው፣ ሁለት ብርጭቆ ተገኝቷል። አንዷ እሷ የጠጣችበት እቤቱ ነው። ለምን ሌላ ብርጭቆ አይኖር? ይኖራል። በዛ ላይ ሰራተኛ የነሱ የእሱ ተባባሪ ናቸው። እሱ የጠጣበትን የተለያየ ብርጭቆ ነው አቤል እንደተናገረው የጠጣበትን ሁኔታ ምንም የሚያያይዘው ነገር የለም። ሴትየዋ እቤቱ ከመገኘቷ በስተቀር ቤቱ ደግሞ የተገኘበት ካሜራውን አንስተዋት ዘበኛውን። በነገራችን ላይ ዘበኛው እንደዚህ ያለሳለሰ ዝ ማለት የለም። መጠየቅ መቻል አለበት። እሱም አለበት። ለምን አንድ ጊዜ ሲናገር እንደሰማችሁት እኔ ከተኛው እኔ ተኝቼ ካልተነሱ በስተቀር ብሏል። አሁን አቤልም እንግዲህ ስተኛ እኔ አንተ ወጠት ተሄዳለ ወይም ደግሞ ሌላ ሰው ታስገባልማቀወ የለም አይነት ነገር እና ዞሮ ዞሮ እንደው እያንዳንዱ ቪዲዮ ብትሰሙት እያንዳንዱ የሚያቀርባቸው ሰዎች ለእሱ የሚጠቅሙ አይደለም። አቤል ከነዚህ ሰዎች በሙሉ መራቅ ነው ያለበት። ፈጣሪ እርዳው። ከዚህ ካለበት ማጥ እርግጠኛ ነኝ ይወጣል። ቀን ይረዝማል እንጂ እውነት አትቀርም። ግን ጓደኛ ብሎ የሚላቸውን ሰዎች ግን መጠንቀቅ አለበት። እነዚህ ሰዎች ጓደኞች አሉ፣ አሁንም እያፋጠጡት ያሉት ከእሱ ወሬ ሊወስዱ ነበር፣ ግን ሳያስቡት ከራሳቸው ነገር ወጣ። ይሄ ትልቅ መረጃ ነው። ልጁ ራሱ ተከትሎ መውጣቱን፣ በዛ ላይ ደግሞ መናደዱን ስልኩ ለምን አይመረምርም? በነገራችን ላይ እንዴ ስልክ አይመረምርም እንዴ? መመርመር መቻል አለበት። ከማነው የሚያወራ የነበረው? ያለፈውም ትሬስ ማድረግ ይቻላል ብዬ ነው ማሰብ። ለማንኛውም እህት ወንድሞቼ የዛሬ አዘጋጀውላችሁ ይሄ ነበረ። ስላዳመጣችሁ ከልብ ከልብ አድርጊያ አመሰግናለሁ። የሚቀረው ሙዚቃ እንግዲህ አዳምጦልኝ፣ በተለይ በሌላ ቪዲዮ እስከምንገናኝ ዛሬው በዚህ ሰናበታችኋለሁ። ባይ